ሰላም፣ ሰላም በድጋሚ እንዴት ናችሁ የኔ ወዶች፣ የሚኒ ማይፎን ቃዎች የኔ ማይላፎች አላችሁልኝ፣ ኑሩልኝ፣ እግዚአብሔር ይጠብቃችሁ። የምወዳችሁ የማከብራችሁ ፈጣሪ ይጠብቃችሁ ማለት ነው። በድጋሚ መጥቻለሁ። እንዳልክ እስከነነፍሱ እስከነቃጭሉ ይሄ ልሻ ልጅሽ ልጄ ነው እያለ ዱቅ ድቅቅ ብሏል ማለት ነው። ዋይ ዋይ፣ እንዴት ነው ነገሩ እናንተዬዋ፣ እንዳልክዬ ወንድሜ ሄሉ እኮ አባትየው መች ልጁን ጣላ? ልጁን እኮ አልጣላም። ያብ ቸንክሮ ምንድን ነው ኢዲዲያ ሄሉ ሆድ ውስጥ አልቀመጥም አለ አልቀመጥም ብሎ ነው እንጂ እኮ ያ እኮ ልጁ በፍጹም አይጠላም። ለልጁ ብሎ ነው። ትላንት ራሱ እንደዛ ይነቀለው ንቅሌሽን ያለው ዋይዋይ እንደው ምን ይሻላል ሄልሻዬ? ምን ይሻላል የኔ እናት የኔ እናት ኢዲዲያዬ አንተ ቆይ ምንድን ሆድ ውስጥ ዙጥ ብዬ አልቀመጥም ያልከው እ እንዳልክ ላይ በፊት አልቀመጥም አልክ፣ ያብላይ መጣ አልቀመጥም አልክ። ችግርክ ምንድን ነው? አንተ ልጅ። ስለዚህ እንዳልክ ልጅሽ ልጄ ነው፣ እኔ ከጎንሽ ነኝ፣ እስከነ ልጅሽ አፈቅርሻ አለው ብሎ ዱቅ ዱቅ ብሏል። ምን ይሻላል? እናንተ ምን ይሻላል? ውሽ መቀኝ እና ምን ይሻላል? ምን ይሻለናል እኛ ሄ ልሻ? እንግዲህ አሁን ቆፍጣና ሴት እንድትሆኝ ነው የምንፈልገው። ቆፍጣና በቃ የሚገባሽ መስዋዕት ውለሻል፣ ይቅርታ ጠይቀሻል። ግን ግን ያብም ነገሮቹን እያደረ እየዋለ እያገናዘበ ወደ ራሱ ይመለሳል። ይህንም ምስዋት ያደረገችው ስለምትወደኝ ስለምታፈቅረኝ ነው ብሎ ያስባል። ግን ጠብቂ ብሎሻል፣ ዝቶብሻል። እንግዲህ ዛሬ ጦርነቱን ምን ሊያደርግ ይሆናል? ወይንም ለዛችኛዋ ቀለበቱን ግጭግጭ አድርጎ ሊያደርግላት ሊሆን ይችላል። ምን ይሆናል ዛሬ እንግዲህ? ያቢዞ የሚመጣው ዝቶን የወጣው ሰራልሻለሁ ብሏታል። ሄሉም እኮ ሰራ ልካለው ብላ ነው እንደዚህ ልጁን ፊንኪርኪራ አርግታ ደም እስኪያለቅስ ያደረሰችው። አይ ምን ይሻላል ዘንድሮ። እንዶ እንዳልክ የማለቅም እስከነ ልጅሽ ነይልኝ እያለ ነው። አዎ ሄሉ ወደ የትኛው ትሆን ይሆን እንደው፣ እንዳልክ የገባ እንደው ሱባኤ ያዝከው መድሃኒዓለም ይሆን እንደ ሄልሻን እንደ ከያብ ጋር ላስማማ ያላት ችግርም አለ። ችግር አለ። ችግርም አለ። እንዳልክ ግን ሙሉ ቪዲዮዋን ይከታተላል ማለት ነው። መድሃኒዓለምን፣ ወይኔ፣ እንደዚህ እንትን ሲሉ እኮ እሰይ እሰይ እሰይ የኔ ነች ይላል እኮ፣ የኔ ነች ይላል። እኔማ እንደው ወደ ወደደችው ትምጣ ከጎኗን አሁን ወደ እንዳልክም ወደዚህም ከመጣች የወደደችው ጋር ከገባች እንቆማለን። እኔ ግን እኔ ግን ከያብ ጋር እስከመጨረሻው ጸንታ ፍጻሜውን ብታይ ካ በይቅርታ፣ በይቅርታ ቢያልፋት ግን ሄሉን ሚተዋት አይመስለኝም እኔ ልቤ እንደዛ ነው የሚለው ሚተዋት አይመስለኝም እሷ ግን ትላንት ተስፋ ቆርጥ በቃ አከተመኛ ነገር ዳግመኛ ወደ እኔ አይመጣም ብላ ተስፋ ቆረጠች እናቴ ትሙት ጥፋተኛ ነች ያው ድብን አርግታ ጥፍታለች ሄሉ በቃ ከባድ ስህተት ነው የሰራችው እሱ ደግሞ ያበሸቀው ምንድን ነው? እናቱን ደውሎ ሚስቴ ያረግዛለች ብሎ ነግሯል። በዛን ሰዓት እንኳን አብረው ያደሩ ጊዜ እኮ በፍቅር ሰዓት እኮ እሱ ማሳመን ትችል ነበረ። ቅፌሽን ስታደርገው ያበን ያንተን አለማጣጠረን ሁለ ነገርን አፍቆኝ ነው እና አላረገስኩም ብላኮ ማክሸፍ ትችል ነበረ። ይህ እኮ ኑ ጆሮ ግን ዴና ናቴ ላይ ወጥቶ ያበሳጭኝ ማለት ነው ያበሳጨ ማለት ነው። ሲቀጥል ደግሞ ምናላት እናንተ ልብ ብላችሁ አልሰማችሁ፣ እስቲ ደጋግማችሁ እዩት የተናገረውን። በዛኛው ከማን ነው? ከልዑል ጋ የተሳሳምሽበትን ይቅርታ ብጠየቂ ነገሩ ያቆም ነበር አለ። ሶስት ጊዜ ሰበርሽኝ አላት። በስማም እምባው፣ እምባውን ግን አይታችሁታል። እምባው ንዴቱ የሚያደርገው እኮ ነው። የጠፋው ጨለላ እናንተ ጨልላለሁ እንዳለ ጨለለ። ለማንኛውም መድኃኒ አለም ነገሮችን ሊያስተካክል ይችላል። ተስፋ እንዳትቆርጡ። እርግጠኛ ነኝ ሄሉ ለወደደች ወደኋላ አትልም። አሁን ግን እሷን ሊያበሽቃት የተለያየ ነገር አድርጎ ሊመጣ ይችላል። እሰራልሻለሁ እንዳላት ማለት ነው። ወይኔ አንቋት እዛው ድጋሚ እንዳያስረግዛት እናት ንቅ አርግቷት ቤት ውስጥ ዘግቶ አርግቶ ዲዲያ እንዳይረገዝ በንዴት ማለት ነው እና ያቺኛዋ ግን ያሰበችውን አሳካች። ብዙዎቻችሁ ምን ብላችሁ ነበረ ሄሊሻ አንበሳ፣ አንበሳ፣ አንበሳ የምትፈልጊውን በእጅሽ አስገባሽ ስትሉ፣ በማግስቱ ደግሞ ያችኛዋ የምፈልገውን ግልብጥ አርግታ ያብን እስከነ ነፍሱ እስከነቃጭሎ ወሰደችው። ስለዚህ ሄሉ ወደ እንዳልክ ትሄድ ይሆን ወይንስ ያብ ተመልሶ ይመጣ ይሆን? ስለዚህ ሄሉ ተስፋ አትቁረጪ፣ ግን ቆፍጣና ሴት ሁኚ በቃ በቃ እሺ፣ የሚገባሽን አሁን በቃ አላቅም፣ ግን እኔ ያብና ሄሉም ይለያዩ አይመስለኝ። ስትመሰክሩ ስለ እውነት መስክሩ። ሄሉም ስታጠፋ ተቆጧት፣ ያብን ሲያጠፋ ተቆጡን። እንዳልክ ግን እስከነቃጭሉ ልጅሽ ልጄ ነው የማፈቀሽ እስከነምናምንሽ ነው ያለ መጥቷል ማለት ነው። ይሄ ነገር ን ይሁን ይሁን፣ ሱባኤ ገብቶ የተነገረው ነገር መድኃኔዓለም እውነት ላይ አድርጎ ይሁን። እሷም ቤተ ክርስቲያን ከሄደ ጸበል፣ እርግጠኛ ነኝ ምናልባት ለእሱ የተነገረው ነገር በራዕይ ለእሷ ሊነገራት ይችላል። ነገሮች ተገለባብጠው ፊልም ሆኖ ሊያልፉ ይችላሉ። ያብስ ምን አዲስ ነገር ይዞ ይመጣ ይሆን? እሷን እንትን የሚል ምን ይዞ ይመጣ ይሆን? ይዞ ቢመጣ ራሱ ሄሉ እንዳትናደጂ፣ እንዳትበግኔ፣ እኔ ነኝ ያጠፋሁት ብለሽ ራስሽን አሳምኝ። ከምንም በላይ ደግሞ እሱ ከአንቺ አንደበት ይቅርታ ነው መስማት የሚፈልገው። እንደው ቢደውልልሽ ራሱ ይቅርታ አውጩ አውጩ አለም። ይቅርታ መጠየቅ መሸነፍ አይደለም። ስለዚህ እንዳልክ ወይስ ያብ እንግዲህ <usuk> እኔ በያብና መሀል መድኃኔ ዓለም ይግባ። ሁላችንም በፍቅር ወደነዋል። ሁለቱ አንድ ላይ እንዲሆኑ ጥረናል። ብዙ ነገር የአንድ ቀን ስህተት ግን ጉድጓድ እንደሚያስገባ ትልቅ ትምህርት ነው የሰጠን። አንድ ቀን ስህተት፣ የአንድ ቀን ውሸት ብዙ ነገርን እንደሚያሳጣን ማሰብ አለባቸው። አንደኛ ነገር እሱን ያሳመነችው እንዴት ነው? አንደኛ አንድ ላይ አብረው አድረዋል ይመስለኛል። ለዛ ነው ያምነው። ሲቀጥል ደግሞ የዛን ቀን ኖ ኒድ። ኑኒዱ ሆስፒታል ብላ ግግም ምን ያለችው። ሲቀጥል ደግሞ በአቀፋት ሰዓት እዚህ ውስጥ ልጅ አለ ወይ የኔ ልጅ አለ ወይ ስትል አው ያንተ ልጅ አለ አለ ምናምን ብላ አሳመነችው። በቃ እናንተ ዘረረችው እኮ እንጂ ብዙ እንትን አለ። እሱ ቢያስብ ኑሮ የተለቀቀውን ከእሷ ጋር የተኛበትን ጊዜ ራሱ መቁጠር የሚችል ነበረ ማለት ነው። ስለዚህ ነገሮች መልካም ሊሆኑ ይችላሉ። ሁላችንም ከያብጋ ብትሆኑ ደስተኛ ነን። ነገር ግን እኛ እንዳሰብ ነው እንደፈቀድ ነው ሳይሆን መድኃኔ ዓለም እንዳሰበው እንዳቀደው ነው የሚሆነው። እውነት እንዳልክ የገባው ትንቢት ተፈጽሞ አንድ ላይ ይሆኑ ይሆን። ሄሉም ሱባ ሄዳ ቤተክርስቲያን ይዟት ከሄደ ምናልባት እግዚአብሔር በራእይ ሊናገራት በህልም ሊታያት ይሆን። አናውቅም አናውቅም። ባየነው እንመሰክራለን። ያብ ግን አደራክን ቅስሟን ድጋሚ እንዳ እኔ ድርግ። የሚሰማኝ ነገር ለዚችኛዋ ቀለበት ያደርግላታል ብዬ ነው የማስበው። አላውቅም። እሷም በንዴት እቺ ልጅ አስረግዟት ማታ ያድር ይሆናል። አይታወቅም የሚከሰተውን ነገር። እግዚአብሔር አምላክ ግን መልካም ነገርን ያሰማን፣ ክፉን ያርቅልን። አንዳንድ ጊዜ ይመስለኛል ሄሊሻ አይነ ጥላ ያለባት ይመስለኛል። ብዙ ማለት ወንዶች ይቀርቧታል። ከዛም በኋላ ባልታሰበ ነገር ጭቅጭቅ ተነስቶ ይለያያሉ እና የአይነ ጥላ መንፈስ እንደዚህ አይነት ነገርን ያደርጋል እና ምናልባት የአይነ ጥላ መንፈስም ሊሆን ይችላል ትዳር እንዳትይዝ የሚፈታተናት ከምትወደው ሰው ጋር የማያጸናት፣ እንደዚህ አይነት ነገር ሊሆን ይችላል። ወደ መንፈሳዊ ህይወት ማተኮር መልካም ነው ብዬ ነው የማስበው። አንተ ልዑል ደግሞ አንተ ጥሩ በእርግጥ ጥሩ መልካም ጓደኛዋ ነሽ፣ ግን ያለፈውን ታሪክ እያነሳ ጭንቅላቷን አትመረዘው። እንዲህ ነው እሱ እኮ እንዲህ ነው፣ እንዲህ ነው ብለህ በዚህን ሰዓት ክፉ ነገር አትናገራት፣ አትሰማህምም። በአንተ ምክንያትም ጥል ውስጥ በአንተና በሁለቱ በልዩ ምክንያት ነው እዚህ ደረጃ ውስጥ ሊደርሱ የቻሉት ማለት ነው ማለት ነው። አንደኛ አንተን ከእሷ ጋር ይጠረጥረሃል። እሷ ደግሞ ልዩን ሊያገባት ነው የሚል ነገር ጭንቅላቷን አሳምናለች። ና ነገሮቹን ቀስ ብላችሁ አንተ እውነተኛ የምትወዳት የምታከብራት ከሆነ ሁለቱን ለማስታረቅ ለማቀራረብ የምችለው ምስዋት ዋል ለመለየት ሳይሆን ማለት ነው። ምክንያቱም አንተ ብታፈቅራትም ሄሉ በፍጹም ከአንተ ጋር መሆን አታደርገውም መቼም። ምክንያቱም በጓደኛ መልክ ነው ያይችክ ማለት ነው። ስለዚህ ይህንንም እያገናዘብክ በቃ ወደ ራሷ እንድትመለስ ማድረግ ነው። ባየነውን መሰክራለን። እውነት የሆነውን እውነት፣ ሀሰት የሆነውን ሀሰት እንላለን። መልካም ውሎ፣ መልካም ምሽት የኔ ወዳጆች።